ሀይ ጋስ እንዴት ናችሁ? ሁሉ ሰላም ነው። ማሽ የሚያረግ ስ እና እንዴት ነው ማሻላህ? በሉ ፀጉሬ ሁሉ ሰላም ነው። ቁርስ ንስራ አብሬ ነው እኮ ዛሬ። የት ነው የት ሀገር? የድሬ ሰላጣ ብዬ እየሰራሁ ነው እኮ። አሳያችኋለሁ በኋላ ሁሉንም እና እንዴት ጾም እንዴት ይዛቸው እንሰራና ይሄ በኋላ ሳርቻው ኦኬ አቮካዶ ድንች እንቁላል በሰል ቃሪያ ሹባአት እኔ የምላችሁ ማለት ነው አቮካዶ እንደዚህ እንትን ይሁን ሾካ አካ ሾካ አካ ነው ወላሂ። እሱ ስንት ናት? ስንት ታውቃለህ? ኢትዮጵያ ለእኛ ለማንኛውም ላሳያችሁ ብዬሽ ነው። ደግሞ ዩቲዩብ ላይ ጠፍቼዋለሁ፣ በራሴ ቪዲዮ መልቼ አላውቅም። እንዴት ነው እባክህ?

እኔ በልቼ አላውቅም። ሁሉ ሰብስቤ በልቼ አላውቅም። ዩቱብ ላይ ያቸው ነው። አዳሚ ሁሉ ይዘ ተጋድሞ አራት ሰዓት በልቶ ስለዚህ እነሱ እስኪነሱ እንም ቀጣይ ስራ እስክገባ በተገደለውት ያለሽ ያለው የሌለው ሰብስበ መብላት እኛ ፍሬንዶች አሉ አንድ ፍሬንድ አልፈልግም ብላለች። ኦኬ እንደዚህ ወንጌል ላውራ እንደ አንዱ አልፈልግም። እንደዚህ አንድ አርባ አምስት አርባ አምስት ነገር ተጨማልቆ ተጨማልቆ ይባላል። ተደባልቆ ልበለኝ እንጂ ለአስተካክል አማርኛ ለመስማት አቶት ምን ሆና ነው? ብቻ አትወድም እኔና አንድ ጀለስ እናንተ ጀለስ ወንድ ነዋ። በቃ አንድ የሴት ጀለስ አለች። እናንተ ግን አቮካዶ ጠቁሯላ። ትንሽ ትንሽ ቦታ ምንም ማድረግ አይቻልም። እንደዚህ ተደርጎ መላጥ አለብኝ። ኢየሱስ ኢየሱስ

አላህ እንኳ በዳቦ ነው የሚበላው። ይሄ ይመስላል እንቁላል በታታ ሽንኩርት ቃሪያ ምናምን ምናምን ምናምን ይባላል። እንደ ቆይ በስነ ስርዓት ልንገራችሁ። በታታ ድንች፣ አቮካዶ፣ እንቁላል፣ ሽንኩርት፣ ቃሪያ፣ ዘይ ሌሙን ዘይ ዘይቱን ነው። ኦኬ ይመቻች።